ሁሉም ይክፈል ተባለ፣ ወይስ ባለስልጣናችሁ ነው የሚያዋጡት? ኧረ ተው ብሏል። አምስት መቶ ሰባ እኛን ዳስቦራን አይወክለንም ማለት በዳስቦራ አይደለም በሀገር ውስጡ ነው። ዳስቦራም ተብሏል ብሏል። አምስት መቶ ሰባ ዶላር ማንን? ዳስቦራው እኛ እንዴ? ምርጫ አይደረግም ይሂዱ አይሂዱ የሚል ምርጫስ አልተደረገም። እኛ መች መረጥን ሂዱ ብለን እንዴ በእኛ ውጪ ሂዱ አላለም ማለት እንዴ ወይ ጉድ እኔ ምርጫ ላይ አልመረጥኩም ስለዚህ ነኝ አይመለከት ኦሮ 570 አይኔ ጌታ ያ ያመረጥሽ ተት ካፍ ያለሽ እኔ አልመረጥኩም ምን አሉ እኔ ምርጫ ላይ አልመረጥኩም ይድብያ አላልኩም ማ ቮት ተደርጓል እንዴ እንግዲህ እሷ ያው ለሸበላዎችን ነው የዘፈነችው። ሶ እንግዲህ ለአንተ ይሆናል። እኔ ደግሞ ለአንተ ልስት ነው። እሺ እሺ። ቴንክ ዩ በልሽ። ሰማሻን አድምጽ። እሺ። ክም ክም ጎፈሬው ላይ ሚደውን ሰከቶ ማሂ በጥንቅሽ አዝመራው በርጊጣ ሞኝቶ ማሂ

ግን ሞራል የሚባል ነገር አለ። ሞራል ልመዱ ልመዱ እንደዚህ ልመዱ ሰው አድንቁ ሲኖር ደግሞ ስህተት ነው። ይህ በሉ ልመዱ እንደዚህ። ስቶፈር ብለዋል። እውነት ነው እውነት እና ቴንኪዩ። በጣም ደስ የሚል ዜማ ነው ያዝ የምሽልን በእውነቱ። እና አሁን በቅርብ ይወጣል ማለት ነው የምትሰሪው ስራ? አሁን አረዲ ስቱዲዮ ሰርቼ እጨርሻለሁ። ከሳምንት በኋላ ቪዲዮን እጀምራለሁ። ኦኬ እና ማስታወቂያውንም ያው ለሚኪ ትከፍያለሽ፣ ሚኪ ይሰራልሻል ማለት ነው። ከፍልናን ትሰራልኝ አላስከፍል ማይዝሽ ይሰራል። ግን እኮ ማለት እኔ አላውቅም፣ እና እያሰብኩ ነበር ዝም ብዬ። እና ሰው ካለቀ በኋላ ገባለው እያልኩ ነበር። ግን አጋጣሚ ደግሞ ዛሬ ተገናኘው ምን ነው ኢትያላልፋለ ወንበሩ ለሰው ካሜራ አልቆ ከግሪስ ከፀጉር ማለት አለብኝ። ወደዛ ተኚ፣ ተነሺ፣ ተንከባለይ አይሰለሽ። እኔ ያልኩትን ነው የምታዘርበው። እስኪ እስኪ ቀሚሱን አሳይኝ መጀመራ ቀሚሱን አሳይኝ ቀሚሱን እስኪ ታጠቂና አሳይኝ አሳይኝ እስኪ እስኪ

ካንስል እግዚአብሔርም ወይ እግዚአብሔር ነው። አይሆንም፣ እግዚአብሔር የለኝም። ኦኬ ተው፣ ቀሚስ አደርጋለሁ። እኔ ቀሚስ አድርጌ እመጣለሁ። ችግር የለም። ምን ችግር አለ? ኖ ኖ፣ ቀሚስ ነው ፈልጎ። እኔ ቀሚስ መሆኑን ማረጋገጥ አለብኝ፣ የሴት ቀሚስ መሆኑን ማረጋገጥ አለብኝ። እንደዚህ ይሄ ምንድን ነው? ቀሚስ ነው። ቀሚስ አደርጋለሁ። አስመስል አላልኩም። አሰፋ ውይድና አሰፋ፣ እናና እንደ ቀሚስ አትጃጅ። እግዚአብሔር እንደዚህ ራሱ አልቀጣም። እግዚአብሔር አንተ ስለሆንክ ነው የተቀጣው ያለው